የውስጤ ሰላም ሲመለስ እሱም ተመለሰ፣ ገባሽ? ይተውሻል። ዋናው ማዲያት የውስጥ ሰላም ነው። ግን ማዲያት ሁለት አይነት ነው። የቆዳ ማድያት አለ፣ የውስጥ ማዲያት እንትን አለ። ከውስጥ የንዴት ማዲያትና ድንገት የሚመጣብሽ ነገር የኔ የውስጥ ነው። ከውስጥ የንዴት ነው። የንዴትና የለቅሶ ነው። የኔ የጭንቀት ነው፣ የኔ ማዲያት ማለት ነው። ከዛ ያንን ጭንቀቴን ስተው በራሱ ጊዜ ይለቀቀኝ ማለት ነው። እየለቀቀኝ እየለቀቀኝ መጣ። ደግሞ አሁን የበሰ በቃ ደህና ሆኝ ምናምን እንትን ቢለኝ ይለቀኛል ማለት ነው። ማለት እና በምቺ በምግብ ምቺ የሚመጣል። የምቹ ግን የምግብ ምቺ አይተው። በላብ የላቡ መጥፎ ነው። የፈለገው ነገር ብታደረጊበት አይተውሽ። ጨረቀዬ ግን ማኔ አይገርም ተቀየረችብኝ። ጨረቀ የምትባሏን ግን ቆይ ቆይ ቆይ ቆይ ሙዬ ማየት አለብኝ። በዚህ ገልብጧት አይደለም ስልካችን። ቆይ ጨረቃ ይጠጣል መጣች። እንደገለበጥሽን እኛ የምንገለብጥሻለን። ኢንሻአላህ። ኒጋም ተመጣና ቃጥ ላይ ነው የምትወጣው ጭራሽ። ቆይ ለምን አልቀባትም? ቆይ እንድታት አልሚ ቀለበትሽን ግን አልጠበበሽም። ጠባታ ጣም ለምን ደግሞ አታስቀይር? አላውቅም። እጇ ላይ ሰርስሮ ሰርስሮ ይህን ቀለበት አወጣሁ ማለት ይሄንን ሰውዬ ያደርገኝ ሰውዬ ከሰውል፣ ከሊል፣ ከአሚሮ እና ከልቢ አውጥቼ የጣልኩት ነው እኮ። ቀይሪዋም ሌላ ቀይ ብትቀይሮ አይሻልም ታዲያ? ኢትዮጵያ ሲሄድ ነው የምቀይረው አሁን በማን ነው የምቀይረው? ማለት ተመሳሳይ ለምን አትገዥም? ቀቢኝ አሁን ሀይ እያልኩሽን ሄዱ ማናስ ማሻላ ማሻላ፣ ኩሊስጅ መጥፎ ና፣ አረ በኋላ ያስቸግርሻል። ይህን ቀለበት አወጣው ማለት እንደው ትይ። እኔ ስለዚህ ቀለበት በጣም ይሻለኛል። በሳቅ በላይ ገባሁ ቤተሰበው እናመሰግናለን። እና ቀለበቱን አትቀይሪም፣ አታውጭም። አዎ አሚን አሚን ብለናል። ለስድቡ ደግሞ ምን አይነት ምን አይነት እኛውን ገና የገባን ፈታያል። እንደዚህ ትላለህ። የቀረበ አልጎዳንም። ተይ ወደዛ ቦጭ። ምን አባሱ ነው

ጨረቃ ጉድ ዘንድሮ ተላለፍናታ ተላለቅናት ነው። እኔም እኮ ህይወት ህይወት አዲስ ቻናል ነው። አልምዬ አዲስ ነው። ሰብስክራይብ አድርጊ። ጭራሽ ህይወት ብለሽ እንደ አልማዝ የሚለው ማን ሆነ ህይወት?

የሚጠቅም ነገር። ለማንኛውም እኔ 39 ዓመቴ ነው የምኖረው። ኖሞርንም ሰብስክራይብ አድርጌዋለሁ። ዩቲዩበር ነው 635 አለው። አስታውሳ እሰይ መታወቅ እንዴት ደስ ይላል። ይኸውልሽ ማነው? ወይኔ ከንፈሩ